ስሜ ካሳባላለሁ ዋድላ ወረዳ ዜሮ ሶስት ቀበሌ አርሶ አደር ኗሪ ነኝ። ዘንድሮ በተፈጠረው ጠራ አንድ ቀን በተፈጠረው ችግር ያው በህፃን ልጅ ምክንያት የተቃጠለብን እህል ያላግባብ በጣም እጅግ በሚያሳዝንና በሚያሳዝን ጉዳይ ነው የተጎዳ ነው። ለነገር ግን ህዝብም መንግስት የሚኖር እስካሁን ድረስ የቆየ ነው። በህዝብ ትብብር የተቻለውን ለከብቶቹም ገለባ ለሰዎቹም ጥሬ እያዋጣ እንደዚህ እያቆራቆረ ከዚህ ከጠራ እንዲጀምሮ እስካሁን ድረስ እስከ መጋቢት እስከዚህ ወራት ድረስ ይዞናል። አሁን ደግሞ መንግስት በመጫጫሁ ይህንን እንጆ ወይም ይህንን ድርጅት አንጥቶ ለትንሽ ለተጎዳነው ነው አካል መርዳቱን እጅግ በጣም እናመሰግናለን። አሁን ለቀጣይም ላለው መንግስት ጎን ሆነን መንግስትም በተቻለ መጠን እያንዳንዱ የጽህፈት ቤት ኃላፊዎች ሁሉ እንዲረዱንና ህዝቡም ማንነው መንግስትም እንዲረዳን ስንል እጅግ በአክብሮት እንጠይቃለን። ፈልጌ ነው አሁን የመጣውን ድርጅት ይሄንን ለኛ እንማ ልብስ የመጣውን ድርጅት እጅግ በትልቁ እጅግ በትልቁ እናመሰግናለን። እጅግ በትልቁ እናመሰግናለን። እንማችን ለጠረገው ወይም አይዟችሁ እያለ የተወሰነ ምግብ ለረዳን እጅግ በጣም በትልቁ እናመሰግናለን ስል በአክብሮት ያለኝን አስተዋጽኦ ገልጻለሁ ስል እፈልጋለሁ። እንደው እዚሁ ላይ የችግሩን አስከፊነት በማሳሰብ ያው ይሄ በቂ አለመሆኑ ይታወቃልና ሌሎች ለተመሳሳይ በጎ አድራጎት ድርጅቶች ምን አይነት መልእክት ያስተላልፋል? ሌሎች በጎ አድራጎት ድርጅቶች ቢደርሱልን ጥሩ ነው። አሁን ቀጣያለንና የማዳበሪያ መውጫ ተቸግረና የለንም። የምግብ እጥረት አለብን። የዘር እጥረት አለብን። አሁን ደግሞ ከዚህ ችግር ለመላቀቅ በሚመጣው ክረምት ወደ ጥሩ ነገር ለመመራት መንግስት በተቻለ መጠን ያቢያረግልን፣ ድርጅቶቹ ያላቸው ድርጅቶች ለኛ የተቻላቸውን አስተዋጽኦ ያደረጉልን። የተከበሩ አቶ ስልማ ባየ የዋድላ ወረዳ ዋና አስተዳዳሪ፣ የተከበራችሁ ከተለያዩ ቀበሌ ጉዳት ደርሶባችሁ የመጣችሁ አርሶ አደሮቻችን እንዲሁም የወረዳ አመራሮቻችን፣ በዛሬው ዕለት የተገናኘበት ዋናው ዓላማ በተለይ ጉዳት የደረሰባቸው በወረዳችን ከፍተኛ የሆነ የቃጠሎ አደጋ ደርሶብናል፣ በወረዳችን ማለት ነው። ከዚህ ውስጥ እንግዲህ ጉዳት የደርሰው በ11 ቀበሌ በ154 አባዋራ ና በሰባት መቶ ሰባ በተሰብ እንዲሁም መቶ ሀምሳ ሁለት ክምር አካባቢ ላይ ቃጠሎ ደርሶብናል። ይህም የተቃጠለው ክምር ወደ ኩንታል ሲገመት አራት ሺ አምስት መቶ ስልሳ ኩንታል አካባቢ ነው። ወደ ብር ሲተመን በአካባቢ ዋጋ በዘረባ ወቅቱ ሰላሳ አንድ ሚሊየን ሰባት መቶ ሀምሳ አንድ ሺ ሁለት መቶ ሰማኒያ ብር አካባቢ የሚገመት ነው። እንትን ያለው እንግዲህ ይሄ ቃጠሎ ደግሞ ሌላ ዙሪያ መለስ ጉዳት ያደርሰው በመኖ ላይ ነው አስራአምስት ኩንታል መኖ አካባቢ ላይ የተቃጠለበት ሁኔታ ነው ያለው። ከዚህ አኳያ ጉዳት የደረሰባቸው አርሶ አደሮች ሆኖ አሁን ለዕለቱ ቤተ አማራ በጎ አድራጎት ድርጅት አሁን እየደገፈን ያለው ቅድም አዛኝ ቁጥሩን ስለጠቀስኩኝ አሁን ድጋፍ እየሰጠን ለአራት መቶ ስልሳ ስድስት በተሰብ ወደ ሰባ ኩንታል የምግብ ስንዴ ነው ድጋፍ እያደረገልን ያለው ለእለቱ ማለት ነው። ግን ጉዳቱ ቅድም እንደጠቀሱ በጣም ሰፊ ሆነ ጉዳት ነው ያለው። ይህንም ለደገፈን በጣም እናመሰግናለን። ለወሎ ቤት አማራ በጎ አድራጎት ድርጅት በወረዳው ግብርና ጽሕፈት ቤት ስም፣ እንዲሁም በወረዳው ሕብረት ስም በጣም ነው የምናመሰግነው። እንግዲህ ቃጠሎ የደረሰባቸው በተለይ የቤት ቃጠሎ የደረሰባቸው 62 አባዋራዎች የቤት ቃጠሎ ደርሶባቸዋል። ይህም የተቃጠለ ቤት አጠቃላይ ወደ 68 ቤት ተቃጥሏል። የሳር ቤትም የቆርቆሎ ቤትም በወረዳችን የተቃጠለበት ሁኔታ ነው ያለው። እንግዲህ ይህን ቤት ለመስራት አቅም የላቸው ማስረዳቻችን ቢያንስ ወደ 6800 ቆርቆሮ ያህል ያስፈልገናል። ቆርቆሮ፣ ቢስማር፣ የተለያዩ የቆርቆሮ ሚስማር እንደዚህ የግድግዳ ሚስማር የሚባለው ደግሞ ወደ 680 ባኮ አካባቢ ያስፈልገናል። እንግዲህ መኖም ለከብቶቻቸው የሚመግቡት መኖ እዛው አብሮ ስለተቃጠለ መኖም ቅድም ያልኩት ወደ 15 ቶን አካባቢ መኖ የሚያስፈልግበት ሁኔታ ያለው ጉዳቱ በጣም ከፍተኛ ነው። ዝሮ ዝሮ ለዚህም ድጋፍ ላደረገልን ለወሎ ቤተ አምሐራ በድጋሚ እያመሰንጉ ሌሎችም አካባቢ ለድርጅቶች የተቻላችሁን ድጋፍ እንዲያደርጉ በዚሁ አጋጣሚ ወሎ ቤተ አምሐራም ቀጣይም ቢሆን የተለያዩ ነገሮች አፈላልጎ ለቀሪዎቻችን አሁን ይሄ የተወሰነ እንትን ለማለት ነው እንጂ በጣም አንድ ዜሮ ሶስት በተለይ የሚባለው በአንድ ቀን የተቃጠለው ይታወቃል። በጣም ሰፊ የሆነ ነው። አንድ አካባቢ ከምረው እለቱን አሁን ልጆቻቸውን የሚመግቡ ምንም የለም፣ ዜሮ ነው፣ እየለመኑ ነው። ያ አካባቢያችን አርሶ አደር እየተለመነ በጣሳ እየተለመነው እየተመገበ ያለውና ከፍተኛ የሆነ ጉዳት ነው ያለው። ሶስት ክምር አራት ክምር አንድ ሰው ተቃጠለበት አለ፣ አጠቃላይ ሰብስቡ አንድ አካባቢ ላይ ስለከመረው ማለት ነው። ስለዚህ ይሄ ከፍተኛ ጉዳት ነው ያለው። ሌሎች አካላቶች ቤተ አምሐራም ሌሎችን አስተባብሮ ለቀጣይ ቤታቸው እንዲሰራላቸው፣ ቀለባቸውንም ቢሆን እንትን እንዲላቸው፣ ዘርም ቀጣይ አሁን የሚዘሩት ነገር የለም ያው ስለ ተቃጠለ ሙሉ ማለት ነው፣ ይሄ ድጋፍ እንዲያደርግልን ነው እንግዲህ ይሄን ያህል ያህልኩኝ፣ በመቀጠል የወረዳችን ዋ ስሜ ይርጋ ለም ታደሰ ይባላል። የወሎ ቤተ አምሐራ የልማትና የበጎ አድራጎት ድርጅት ዋና ስራ አስኪያጅ ነኝ። ዛሬ እንግዲህ ዋድላ ኮን ከተማ ላይ የምንገኝበት ዋናው ምክንያት ባለፈው ጊዜያት ቤት ንብረታቸው እህል ሰብላቸው በድንገተኛ የእሳት አደጋ ምክንያት ለወደመባቸው ለተቃጠለባቸው ወገኖቻችን ድጋፍ ለማድረግ ነው። ዛሬ እዚህ የተገኘ ነው። የገንዘቡንም ምንጭ ያገኘ ነው። በውጭ ሀገር ከሚኖሩ ኢትዮጵያውያን ወንፈል ተራድኦ ድርጅት ሙሉ ለሙሉ ድጋፍ ያደረገው እነሱ ናቸው። በማስተባበር ቤተ አማራ ዓለም አቀፍ ማህበር እነሱ በማስተባበር ነውና ወንፈል ከፍተኛ እገዛ አድርገውልናል ሙሉ ለሙሉ የዚህን ችግሩን ስንነግራቸው ፈጣን ምላሽ በመስጠት ድጋፍ እንዲያገኙ ነው ያደረጉት እንግዲህ በጣም አስከፊ የሆነ ጉዳት ነው የደረሰው ሁለት ክምር ሶስት ክምር የተቃጠለባቸው ወገኖቻችን ናቸው እዚህ ያሉት ሙሉ ለሙሉ ደግሞ ቤት ንብረታቸውም እህላቸውም ቤት ንብረታቸውም የወደመባቸው ወገኖቻችን ናቸው ያሉት እንግዲህ ዛሬ ወሎ ቤተ አምሐራ የልማትና የበጎ አድራጎት ድርጅት ሰባ ኩንታል ወይም ሰባ ኩንታል ስንዴ የዚሁ አካባቢ የተመረተ ስንዴን ነው ድጋፍ የምናደርገው። ግን በግምት ደረጃ ወደ ግማሽ ሚሊየን ብር ወጪ የተደረገበት የስንዴ እንትን ነው አቅርቦት ነው ዛሬ የምናደርገው ማለት ነው። እንግዲህ አጠቃላይ ወደ 76 አባወራ ወይም ደግሞ በግለሰብ ደረጃ 466 ግለሰቦችን ነው ዛሬ ተደራሽ ማድረግ የቻል ነው ይሁንና ጉዳት የደረሰባቸው ወገኖቻችን ቁጥር ግን በጣም በርካታና በጣም ወደ 800 ደረጃ አካባቢ ነው። አጠቃላይ በነፍስ ወከፍ እንኳን ወደ 800 በላይ ወገኖቻችን ናቸው ጉዳት የደረሰባቸው፣ ሙሉ ለሙሉ ቤት ንብረታቸው የወደመባቸው በቀጣይ የምታያቸው ወገኖቻችን አሉና አሁንም እየጠየቁን አሉ። ውጭ ላይ ነው የምንኖረው፣ ቤተሰብ ጋር ተጠልለን ነው የምንኖረው የሚሉ ወገኖቻችን አሉና በቀጣይም እንግዲህ የእኛ በውጭ የሚገኙ ኢትዮጵያውያን በሀገር ውስጥም ያሉ ኢትዮጵያውያን በእኛ በወሎ ቤተ አምሐራ በጎ አድራጎት በኩልም በራሳቸውም በኩል እነዚህ በተለይ መጠለያ የቤት መጠለያ ከምንም ነገር በላይ አንገብጋቢ ነገር ነውና የቤት መጠለያውን እንደ ሁላችንም ከዚህ በፊት ወሎ ቤተ አምሐራ በጎ አድራጎት በፊተኛው በጦርነቱ ወቅት እዚህ አርቢት አካባቢ ወደ ሰላሳ አካባቢ የሚሆኑ ቤቶችን አሰርተን ነበርና በጦርነቱ ምክንያት ለወደመባቸው። ስለዚህ ያንን ምስት እንደው ተሞክሮ ይዘን አሁንም ዛሬ ደግሞ ስንመለስ እኛ ከወንፈልም ጋር ከቤተ አምሐራ ለማቀፍ ማህበር ከኤክናስም ጋር በመነጋገር ደግሞ እነዚህ ሙሉ ለሙሉ ወደ 26 የሚደርሱ አባወራዎች ናቸው መሰለኝ ሙሉ ለሙሉ ቤታቸው በሳት የተቃጠለባቸውና እና ቢያንስ እንደው ቢያንስ ቢያንስ እንኳን ሌላውን ባንችል ሙሉ ለሙሉ እንኳን መስራት እንኳን አቅም ባይኖር ቆርቆሮ እንኳን ችለን። ቤታቸውን መልሰው ወደ መጠለያ የሚሰሩበትን መንገድ ሁላችንም ብናመቻች በዚሁ አጋጣሚ ጥሪ አስተላልፋለሁኝ። አመሰግናለሁ። እንግዲህ አቶ ሙዬ በሰፊው ጥቅል የጉዳቱ መረጃ ስለሰጠ እንግዲህ የእናንተ በተለይ ዜሮ ሶስት ቀበሌ የቀጭኔ አካባቢ የተከሰተው የሰብል ቃጠሎ ጥር አንድ ቀን አካባቢ ነው ቃጠሎ የተከሰተው። ያ ቃጠሎ ሲከሰት በከፍተኛ ደረጃ በሁሉም ቀበሌዎች አንገት የሚያስደፋ ከፍተኛ የሆነ በክላስተር ስለነበረ ክምሩ ሁሉም አርሶ አደር ሰብስቦ የከመረውም አንድ አካባቢ ስለሆነ ከፍተኛ ቃጠሎ ተከስቷል። ጥቅል በወረዳችን ወደ 11 ቀበሌዎች የሚሆኑ የሰብል ቃጠሎ የተከሰተበት ሁኔታ አለ። የሰብል ቃጠሎ ብቻ ሳይሆን ጥቅል በወረዳ ደረጃ ወደ 62 የሚሆኑ አባወራዎች ቤታቸው የተቃጠለባቸው ከቅድም ከተጠቀሰው ቁጥር ጋር ታይዞ ደግሞ በ11ዱ ቀበሌዎች ቃጠሎ የተከሰተበት ደረጃ ቢኖርም በዋናነት በቃጠሎ ደረጃ ወይም በውርመት ደረጃ ስናስበው የ03 ቀበሌ የቀጭኔ የ02 ቀበሌ ማንዳላጫ። እና ሌሎች ቀበሌዎችም ላይ ከፍተኛ ቃጠሎ ተከስቷል። ይሄ ቃጠሎ እንደተከሰተ በእለቱ በሶሻል ሚዲያ በተለይም የዋድላ ወረዳ ሚዲያና ኮሚኒኬሽን ጽፈት ቤቱ በዋናነት ቃጠሎውን የደረሰበትን ጉዳት ከቦታው ድረስ ተገኝቶ የወረዳው የምግብ ዋስትና ግብረ ኃይል በአካል ተገኝተው ቃጠሎውን አይተውታል። የጸጥታ መዋቅሩም ቢሆን ቃጠሎው ከአቅም በላይ ስለነበረ እሱን ቃጠሎ ለማጥፋት ከኢዮቴክ ኮንስትራክሽን ጋር ሁኖ ለማጥፋት ጥረት ቢደረግም ወደ ማታ አካባቢ ስለነበርና ንፋስ ስለነበረ በቀላሉ ማዳን ስላልተቻለ እኛ ሌላ ቦታ ብንሆንም ጥቅል የቃጠሎ ሂደቱን በደንብ መረጃው ስላለን ከፍተኛ ርብርብ ተደርጎ ከአቅም በላይ በመሆኑ ይህን ያክል የሰብልና ና የቤት ውድመት ደርሷል። ይህ ውድመት ሲደርስ በሶሻል ሚዲያ ከተራገበ በኋላ በጣም ብዙ የሚሆኑ ፕሮጀክቶች ወይም ረጅ ድርጅቶች ቃጠሎው ምን ያክል ነው በሰብአዊ ላይ በሰብል ላይ በእንስሳት ላይ በሌሎች ላይ ያደረሰው ጉዳት ምንድን ነው የሚለውን መረጃ በወቅቱ የጠየቁን ፕሮጀክቶች በጣም ብዙ ናቸው። ነገር ግን ጠይቀው ወዲያውኑ ለጉዳቱ ይህን ያክል ህብረተሰብ ተጎዳ ብለው ከንፈር ከመምጠጥ ችግሩን ከማባባስ ውጭ በወቅቱ ምላሽ የሰጠን አንድም ፕሮጀክት የለም። ታውቃላችሁ፣ ዜሮ ሶስት ቀጭኔዎችም ተደጋጋሚ ተጠይቃላችሁ፣ ሌሎም ቀበሌ ተጠይቃላችሁ። ነገር ግን ወሎ ቤተ አምሐራ ጉዳቱ እንደደረሰ ቀጥታ ከግብርና ጽፈት ቤት ጋር ከኔ ጋርም በመነጋገር በወረዳ ደረጃ ጉዳት የደረሰው ሁሉንም አዳርስ ባንችልም ያገኘናትን ለተጎዱ ህብረተሰቦች ማድረስ አለብን። ስለዚህ ከንግድ ጽፈት ቤት ጋር ትስስር ተፈጥሮ በአካባቢ ካሉ ነጋዴዎች ሌላ ቦታ ተጓጉዞ የሚመጣበት እድል ስለሌለና የሰላም ሁኔታ ስለምታውቁት እናግዛለን በማለት ጥቅል በዚህ በዛሬው እለት እናንተ 03 ቀበሌን ጨምሮ ጥቅል 12 ቀበሌዎች የቤት ቃጠሎ የደረሰባቸው ቤታቸው በሙሉ የወደመ ልብስ እንኳን አጥተው ከነልብሳቸው ሙሉ ለሙሉ ተቃጥሎ እንስሳቶቻቸው የተቃጠለባቸው፣ ከዚያ ባለፈ ልጆቻቸውና ቤተሰባቸውን ብቻ ህይወታቸውን ይዘው የወጡ ብዙ ቀበሌዎች አሉ። ከነዚህ ቀበሌዎች በጣም የጠናበትን ተብሎ በግብርና ጽፈት ቤት በኩል ምልመላ እንዲደረግ ተደርጎ ጠቅላላ 62 ቃጠሎ የደረሰበት አባወራ ቢኖርም ከ62ቱ 32ቱ ዛሬ ተገኝቷል። በደረጃ ተለይቶ ቅድም አይታችኋል። እኔ ተቃጥሎብኝ ነበረ አይመለከትም ተባልኩ እያለው አርሶ አደር ጉዳት ደረጃው ከሌሎቹ ዝቅ ስላለ ነው እንጂ በጉዳት ደረጃ ከፍተኛ ነው። ይሄ ብቻ ሳይሆን እዚህ ከፊታችን ላይ የምታዩት እናት አለች፣ ሕፃን ልጅ አስተኝታ ባለችበት ቃጠሎ ሕፃኑ ላይ የደረሰውን ጉዳት በከፍተኛ ደረጃ የምታዩ ነገር ስለሆነ ስለዚህ ይሄ ሁሉ ጉዳት ሲደርስ ፈጥኖ የደረሰልን ወሎ ቤተ አማራ ፕሮጀክት ስለሆነ እሱ ፕሮጀክት የተሰጠንን እንሰጣለን የሚል መርህ ይዞ ነው የተነሳው። ሌሎች አካባቢዎች ላይ ይሄ ጉዳት ደረሰ ብለው ጠየቁ ሲጠየቁ ለዚህ ለሰባ ኩንታል ፍቃድ ጥቅል በዚህ ደረጃ 76 አርሶ አደር ወይም አባውራና እማዋራ 466 ቤተሰብ ጠቅላላ 70 ኩንታል ነው፣ ይሄ ፕሮጀክት ያቀረበልን። ይህን ሲያቀርብ ደግሞ እንግዲህ ከሌሎቹ ቀድሞ የተገኘበት ሁኔታ ቢኖርም ጥቅል ወደ 469 ሺ ነው። በጀት መድቦ ለነጋዴው ለአቶ አብርሃም ከተላለፈ በኋላ አቶ አብርሃም አመቻችቶ አቶ አብርሃም ከሚሸጥበት የገበያ ዋጋ በታች ለህብረተሰብ አስተዋጽኦ አደርጋለሁ ብሎ ነው እንጂ በእለቱ የመሸጫ ዋጋ ከ600 ሽብር በላይ የሚገመት ሰብል ነው። ነገር ግን ለህብረተሰብ እንምደርሳለሁ በተመጣጣኝ ዋጋ የገበያ ስትስር ስለተሰራልኝ ብሎ 469000 ሰባ ኩንታል የቀረበበት ሁኔታ ነው ያለው። ስለዚህ የተሰጣቸውን ሰጥተዋል። ይህንም በማድረጋቸው እኔ በአስተዳደር ምክር ቤቱ ስም ቀርመው የደረሱልን ይህ ብቻ ሳይሆን የምታውቁት መለይ ቀበሌ ላይ ጥምጥማ ቀበሌ ላይ ሐሙስ ይቀበሌ ላይ በጁንታው ከፍተኛ ጦርነት ሲካሄድ ብዙ ወደ 275 የሚሆን ህዝብ ህይወቱን አጥቷል። ንጹህ ህዝብ በዚያ ላይ ቤቱ ተቃጥሏል። ሰብሉ ተቃጥሏል። ሰብሉና ቤቱ ሲቃጠል ብዙ ረጅ ድርጅቶች በጁንታው ጦርነት ወቅት እረድተውናል። ከነዚያ ውስጥ ግን ፈርቀዳጅ የነበሩት ይሄ ወሎ ቤተ አምሐራ ስለነበረ ያንን ያደረጉትንም አሁን ባለን የተፈጥሮ አደጋ ምክንያት ደግሞ ፈጥነው ስለደረሱልን በወረዳው አስተዳደር ምክር ቤት በወረዳው ተጎጂ ህብረተሰብ ስም ከልብ ማመስገን እፈልጋለሁ። እንድታመሰግኑልኝ እጠይቃለሁ። ይማለ ነው። ስለዚህ አሁን የሚሆነው ይሄ የመጀመሪያ ሙከራ ነው እየተደረገ ያለው በ WHO ኖር ወይም ስታንዳርድ መሰረት አንድ ሰው 15 ኪሎ ግራም ስንዴ ይደርሰዋል። ያው በእርዳታም በሴፍኔትም ስለምታውቁት 15 ኪሎ ግራም ይደርሰዋል ባለው ቤተሰብ በዚያች ታስቦ ነው የተሰጠው። 03ም ብቻ ብንወስድ ለአንድ ሰው 20 ኩንታል 15 ኩንታል የተቃጠለበታል ግን 15 ኪሎ ግራም 60 ኪሎ ግራም 90 ኪሎ ግራም 100 ኪሎ ግራም ወይም አንድ ኩንታል እንዲደርሰው ነው እየተደረገ ያለው ባለው ቤተሰብ ልክ ስለሆነ ስለዚህ ይሄ የተጀመረው ጅምር ጥሩ ሆኖ ቀጣይ ግን በዘላቂነት ጉዳታቸውን መሰረት አድርጎ መልሶ ለማቋቋም የሚፈለገው ምንድን ነው ወሎ ቤት አማራ እናንተ እንዲያደረጋችሁት አንደኛ እናንተ ድጋፋችሁን ከዚህ የበለጠ ከሌሎች ለጋስ ድርጅቶች ጋር በመነጋገር የበለጠ ድጋፋችሁን አጠናክራችሁ መልሶ በተለይ በምግብ በረሃብ የሚሞተውን ህብረተሰብ እንዲትታደጉ። ሁለተኛ አሁን እየተረዳ ያለው ቤቱ የተቃጠለበት ህብረተሰብ ነው። ቤቱ ሲቃጠልበት አብሮ ሰብሉ ተቃጥሏል። ለሰብሉ ትንሽ እርዳታ ከተደረገ ቀጣይ ደግሞ መልሶ ለማቋቋም የቤት ግንባታ ያስፈልጋል። ስለዚህ የቆርቆሮ፣ የሚስማር ሌሎቹ አስፈላጊ የሆኑ መኖ የተቃጠለባቸው ጭምር ድጋፍ እንድታደርጉልን፣ ከዚያ ባለፈ ሌሎች ድርጅቶችን ከኛ የበለጠ ስለምትቀርቡ የበለጠ ትስር እያደረጋችሁ ልዩ እገዛ እንዲታደርጉልን አደራ ለማለት ነው። በእኛ በአስተዳዊ ምክር ቤቱ ስም ደግሞ ያለው ነባራዊ ሁኔታ ችግሩ ይሄ የከፋ ቢሆንም ቀጣይ ረጅ ድርጅቶችን በጎን እያገዙ እንዲሄዱ ከምንም ምን ስለሚሻል ጥረታችን አጠናክረን እንቀጥላለን። እናንተም ተስፋ ትቁረጡ፣ ይቺ የመጀመሪያ አይዟችሁ ለማለት የወገን ደራሽነት ወሎ ቤተ አምሐራ የኛው ድርጅት ነው። ስለዚህ ለአማራ ክልል ተቋቁሞ አማራ ላይ የደረሱ ጉዳቶችን የሚረዳ ድርጅት ስለሆነ በሌሎች ክልሎችም እንደዚህ የሚረዳ ስለሆነ የበለጠ እንደሚረዳ አሁን ስንነጋገር ያቺ የተቃጠለችውን ይህ አይቶንባቸው ነው እንትን እያለ ያለው ሁለተኛ የቆርቆሮና ሌሎች ድጋፎችን ቀጣይ እናጠናክራለን የሚል ሀሳብ ስለሰጡን እነሱን ከልብ እያመሰገን ቀጣይ እርዳታችሁ፣ እገዛችሁ በገንዘብም፣ በጉልበትም፣ በሀሳብም ብዙ ነገሮችን እያገዛችሁ ስለሆነ ወደ ተግባር የገባችሁ የመጀመሪያዎቹ ፕሮጀክትም ባይሆን ጥቅል የማህበር ስለሆነ ይህም ማህበር ከልብ እናመሰግናለን። እናንተም ተስፋ አትቁረጡ፣ በርቱ፣ ጠንክሩ። ነገ ከነገ በኋላ እንተጋገዛለን። ለደረሰው ጉዳት ግን አንገሳት ትደፉ፣ እንደዚህ አይነት ድርጅቶች አሉን፣ ነገም ከጎናችን ይሆናሉ በማለት እርስ በርስ የመረዳዳ ባህላችን በምግብ ራስ መቻል ተብሎ በወረዳ ደረጃ የተቋቋማለን። በምግብ ራስ መቻል አሁን የሰላሙ ሁኔታ አስቸግሮን ነው እንጂ በሁሉም ቀበሌ እንንቀሳቀሳለን። ስንሰበስብ እንዲህ አይነት ጉዳት የደረሰበትን ሰላሙ ወርዶ መስራት ከቻልን እኛም እንደ ወረዳ የምናግዘው እናግዛለን። ፕሮጀክቱም እንደ ፕሮጀክት ሰው የሚያግዘው ስለሚኖር በርቱ፣ ጠንክሩ ሊያደረጋችሁ ድጋፍ ግን በድጋሜ ከልባ ያመሰግናለሁ። ከጎናችን አትልዩ ለማረን። እሺ፣ እርሶ ስሞትና የት ቀበሌ ነዋሪ ነው? 010 ላይ ጌእርስዎ፣ ምን ምንድን ነው የወደመብዎት? እኔ የወደመብኝ ቆርቆሮ ቤት፣ ሳር ቤት፣ የከብትም ይሁን የሰበሰብኩትን ድርቃና ገለባ፣ የልጆችን ሙሉ ልብስ፣ የቤት እህል፣ የቤት እቃ፣ ያወጣሁት ነገር የለኝም። ስድስት ሰዓት ከሌሊቱ ነው የተለኮሰብኝ፣ ስድስት ሰዓት ላይ ከሌሊቱ። የጎረቤቶችም ቆርቆሮ ቤትም ሳር ቤትም በተመሳሳይ እንዲሁ ተቃጥሎባቸዋል። እንዲሁ ቆርቆሮ ቤቱ ሰባ ቆርቆሮም አለ ሰማንያ ቆርቆሮም አለ ወድሟ ነው። ምን ማያገለግል ላጥር የማይሆን ራሱ። አሁን እስኪ አሁን ዝም ብለን የሆነ በዛፍ ላይ ስራይ ባህር ዛፍ ቆራርጠን እንደ ዲያስጥለን ያለን ልብስ ምናምን ራሱ ቤተሰብ ምናምን ረጋርቶ ነው ያለን ይለብሰ ያለን ያወጣው ነገር የለም። ዛሬ ከዚህ ከእርዳታው ተቀብሏል። ዛሬ ከእርዳታው እዚህ ያው ታገኛላችሁ ተብለን መጥተናል። እያገኘን ነው። ቢያንስ ለእለት ቁርስ እህል ይሆንና ምሳ ይሆንና። ለሰው ግን የሚደግፍ እስካሁን ድረስ ቤቱን እንሰራለን የሚል ማንም ድርጅት ቅጠል ባህር ዛፍ ቆርጠን ግን ጣለን። መጪው አሁን ክረምት ነውና ዛ ከዛ ጋርስ እንደው እንዴት ነው ያለው ሁኔታ? እስካሁን ግን ያገኘው ነገር የለም። እሺ፣ ምንድን ነው አተሩ፣ ገብሱ፣ ስንዴው፣ ዶሮቹ ተቃጠሉ። ሙሉ ለሙሉ ነው ቤቱ የተቃጠለው። አዎ ሙሉ በሙሉ አዲስ የተሰራ ቤት ነው። አስራ አራት ክንድ ቤት የሳር ክዳን ተከርም አዲስ እልፍኝ በሙሉ ነዲዲ ሐዘር ሌሊቱ የነደደውም የተሳሲ ዲያን ንብረት ነው። ሰዎቹ ተቃጥረን ነበር። ዶሮቹ ሙሉ አራራቸው ነው። እንስሳ ሁሉ ምን ጓዝም ወጣ የለ እኔም ሊበላኝ ሃላይ ሌላው መጥቶ ነው ያጠፉ ሰዎች በነፍስ ነው ያወጡን። ነው እርሶ ሜዳኑት? አዎ በነፍስ ነው። አይዞት አይዞት። አባ ዳሬ መጥለ ያተች የትም ነው ወል አይዞት አይዞት። አባ አይዞት። እንግዲህ ወንፈል ተራድኦ ድርጅት ቤተ አምሐራ ዓለም አቀፍ ማህበር በዚህ አጋጣሚ የነዚህን አባቶቻችንን እንባ ተጋግዘን ሁላችንም ከቤተ አምሐራ በጎ አድራጎት ድርጅት ጋር በመሆን እንደው ቢያንስ እንደተ እንደ በሚቻለው መጠን ቆርቆሮና የሚስማሩን በመቻል ድጋፍ እንድናደርግ በዚህ አጋጣሚ ጥሪ አስተላልፋሉ። እስቲ እናቴ፣ እርሶስ? ዘውዴ የተፈራ ዘውዴ የተፈራ። እርሶስ ምንድን ነው የወደመብዎት? እንግዲህ ያለ የሀብቶች ምስዋር ቤቱ ቤቱ ያለ ጓዙ ነሽ ልብስ ነሽ ያለ ሁሉም ተቃጥሎ ቦታ ሁሉም ነው። አሁን የታዲ ነኝ እህ ማን ያወጣልኛል? አሁን የት ነው ያሉት ታዲያ? ከዘመድ ቤት ተጠልለው ነው አሁን ያሉት። እስካሁን ድጋፍ ምን ሊየ ድጋፍ ብቻ ነው ዛሬ ብቻ ስንዴ አይደለ ገና ዛሬ ማለት ነው እንጂ፣ ከዚህ በፊት ምንም አይነት ድጋፍ አላገኘም።

በሸዋ የሚያሉት እያዋጡ የላኩ ዛሬ የምንለብሰን ያለን እና እንዲህ ብለን በደላችን ተደል ከዚህ በፊት ድጋፍ አግኝተ እንደዚህ የምግብ ዛሬ እንዲ ወሎ ቤተ አምሐራ ድጋፍ ህብረተሰቡ ዘመዱ ወገኑ ያዘን ዝ እየጠየቀ ያዘን እንጂ እኛ መንግስቱ ገና ዛሬ ሊጀምርልን ዛሬ ገና ሊጀምርልን እና ኑሯችን በጣም የከፋ ነው። ዛሬ መጤሻ መጋገሪያ ምንም የለንም። ዝ አርቀናቸውን ሴቶቹ ሲቀጥሉ ነው ሀናሱ ቅድም በተጨማሪ በተለይ ወሎ ቤተ አምሐራ ሰባ ኩንታል የሚሆን ስንዴ በተለይ ሰብላቸው የተቃጠለባቸው ቤታቸው የተቃጠለባቸው ድጋፍ አድርጓል። ይሄ ድጋፍ ሲደረግ ደግሞ ከጎኑኖ ከወሎ ቤተ አምሐራ ጋር ከግማሽ ሚሊዮን ብር ያላነሰ በማመቻቸት እገዛ ያደረገው የወንፈል ተራድኦ ድርጅት ነው። ይሄ ድርጅት ላደረገው ድጋፍም እጅግ ከልብ ማመስገን እንፈልጋለን። ከአሁን በኋላ ባለው የተደረገው ድጋፍ ይሄ መጀመሪያ ስለሆነ በዘላቂነት የአርሶ አደሮችን ዘላቂ የሆነ የማቋቋም ስራ ለመስራት የሚጠበቀው ነገር አለ። በዋናነት ይህንን ማድረጉን እያመሰገን ከቀጣይ ደግሞ በተለይ ወደ 68 የሚሆን ቤት ወደ 62 አባዋራዎች አባዋራና መዋራ ቤታቸው የተቃጠለባቸው አለ። እነሱ ደግሞ ቤታቸው ንብረታቸው እንስሳ ሳይቀር ቃጠሎ ቤታቸውና ንብረታቸው ስፔሻሊ ልብሳቸው ሳይቀር ስለተቃጠለባቸው እነሱ መልሶ ለማቋቋም በተለይም የወረዳው አስተዳደር ምክር ቤት ህዝባችን በማስተባበር እንጨት፣ ድንጋይ፣ አፈር፣ ሌሎች ነገሮች ውሃ የጉልበት ስራዎችን በወረዳ አስተዳደር ምክር ቤት ህዝቡን በማነቃነቅ ማገዝ ስለምንችል ከዚህ በላይ ያሉትን ግን የፋብሪካ ውጤቶች መሸፈን የምንችልበት ደረጃ የለም። ከዚህ አንጻር በተለይ ይሄ ወንፈል ተራድኦ ድርጅት ቀጣይ እኒህ ህብረተሰቦችን በዘላቂነት ለማቋቋም የፋብሪካ ውጤት የሆኑትን ሚስማርና ቆርቆሮ ለእነዚህ ተጎጂዎች አመቻችቶ ድጋፍ ቢያደርግልንና በዘላቂነት ቀጣይም ክረምት እየመጣ ነው ያለው፣ አሁን ዝናብ እየዘነበ ነው ያለው። ተጠልለው ያሉት ከሌላ ከቤተሰብ ጋር ስለሆነ ከፍተኛ የአእምሮ የስነ ልቦና ጫና እየደረሰባቸው ስለሆነ ይሄ ድርጅት የቆርቆሮና የምስማር ድጋፉንም አጠናክሮ እንዲቀጥልልን ለማለት በአስተዳደር ምክር ቤቱ ስም ጥያቄን አቅርባለን።